ሰላም ሰላም፣ ጤና ይስጥልኝ ወደ ቻናሌ ቤተሰቦች፣ ዛሬም አዳዲስ መረጃዎችን ይዤላችሁ መጥቻለሁ። እንድትከታተሉኝ በአክብሮት ጋበዝኳችሁ። ወደ መረጃዎች ስናልፍ ምስራቅ ዕዝ በጎጃም ቀጠና የሚያደርገውን ህግ የማስከበር ኦፕሬሽን አጠናክሮ መቀጠሉን አስታውቋል። ለህዝባችን ያመጣን ለውጥ ባለመኖሩ ወደ ዘላቂ የሰላም ስምምነት መጠናል ሲል የአማራ ፋኖ ህዝባዊ ድርጅት ወይም አፋድም መግለጫ አውጥቷል። ወደ ዝርዝር መረጃው የምናልፍ ነው የሚሆነው። በድጋሜ አብራችን ቆዩ ታህሳስ ሁለት ቀን 2018 ዓ ም ምስራቅ ዕዝ በጎጃም ቀጠና የሚያደርገውን ህግ የማስከበር ኦፕሬሽን አጠናክሮ መቀጠሉንም እንዳስታወቀ በአካባቢው የሚንቀሳቀሱ እዝ እንዳስታወቀው 200 ጽንፈኞችን ደምሰዋል፣ 53ን አቁስሏል፣ 41ም ተማርከዋል፣ 19ም እጃቸውን ሰጥተዋል፣ 37 ደግሞ በምህረት ገብተዋል። ምስራቅ ዕዝ ከህዳር 18 እስከ ህዳር 30 2018 ዓ ም ባደረገው የተቀናጀ ስምሪት በባህር ዳር በሰሜን ጎጃም በአዊና በምዕራብ ጎጃም ወረዳዎችና ቀበሌዎች ተሰግስጎ የህዝብ ብን ሰላም ሲያደፍረስ ሲዘርፍና ሲያወድም የነበረውን ኃይል የገባበት ድረስ ገብቶ ከፍተኛ ሰብአዊና ቁሳዊ ጉዳት ማድረሱንም ገልጿል። ምስራቅ ዕዝ በቀጠናው ከሚገኙ ከአማራ ክልል የፀጥታ ኃይል ጋር በመጠማመር በወሰደው ተከታታይ እርምጃ ጽንፈኛውን ተስፋ ያስቆረጠ ምቶችንም አሳርፎበታል። በዚህም ሰላም አዋኪው ታጣቂዎች የነበሩ ታጥቀውት የነበሩ 174 ኤኬም ክላሽና 191 የቃታ ጠመንጃ፣ 6 ቺቺ፣ 14 ሽጉጥ፣ 15 ቦምብና 14 ሊፈነዱ ተዘጋጅተው የነበሩ ፈንጆች በቁጥጥር ስር መዋሉን ነው የገለጸው። በተለይም ጫት ዋርካ በተባለ ቦታ ላይ በተደረገ ኦፕሬሽን ጽፈኛው ይመጣብኛል ብሎ ባልጠበቀ ቦታ ሰራዊቱ በሌሊት ተጉዞ ሞተርና ሞርተር ያለበትን ቦታ ከበባ በማድረግ 82 ሚሊሜትር ሞርተር እንደተጠመደ መማረክም ችሏል። ከሞርተሩ ጋር ሁለት ቅንቡላ ከነ አናባሪዎቹ በቁጥጥር ስር መዋል ችሏል ማለት ነው። ከዚህ በተጨማሪ 706 የተለያዩ ተተኳሾች አንድ የጦር ሜዳ መነጸር 6 የመገናኛ ሬዲዮ 3 ጄኔሬተር 130 ኩንታል ለቀለብ አከማሽቶት የነበረውን እህልም ተይዟል። ጽንፈኛው ሲገለገልባቸው የነበሩ 66 ሞተር ሳይክሎች በወገን ከበባ ውስጥ መሆኑን ሲያውቅ አውድሟቸዋል። ኮሮቹ ባደረጉት የጥጥና ስምሪት በአካባቢው ህዝብን ሲበድሉና ሲያንገላቱ የነበሩ ዋና ዋና የጽንፈኛ መራሮች ላይም እርምጃ መወሰዳቸውን ጠቁሟል። ጽንፈኛውና ዘራፊ ቡድን የደረሰበትን ምት መቋቋም ስላቃተው የታጠቀውን መሳሪያ በየጥሻው እየጣለ እየተበታተንና እጅ እየሰጠ ይገኛል። ባለፉት 13 ቀናት ብቻ 56 ጽንፈኞች እጃቸውን ለመንግስት ሰጥተዋል። ምስራቅ ዕዝ ባደረጋቸው የጸረ ሽምቅ ኦፕሬሽን የባንዳዎች ተልዕኮ እያከሸፈ ወደ ህዝብ ጥፋት የተዘነዘሩ እጆችን እያሳጠረ ይገኛል። በአንጻሩ የጽንፈኛውን አመራሮች በጎረቤት ሀገር ድንበር ላይ ሆነው መሬት የሌላቸውን ታጣቂ እንዳላቸው በማስመሰል አሁን የጥፋት ነጋሪት እየጎሰሙ ይገኛሉ። ህዝባችን ይህንን መሰሪ ፕሮፓጋንዳ ወደ ጎን በመተው ሰላሙ ዘላቂ እንዲሆን ዘብ መቆም ይጠበቅበታል፣ ነው የተባለው። ምስራቅ ዕዝ የጎጃም ሰላም ለማረጋገጥ የተሰጠውን ህግ መንግስታዊ ተልዕኮ በብቃት እየተወጣ ይገኛል። የህብረተሰቡን ሰላም ወደ ነበረበት ለመመለስ በሚደረገው እንቅስቃሴ ለሰላም ጠንቅ የሆኑ ዘራፊዎችን የገቡበት ገብቶ እያደነ ህግ ማስከበሩን የሚቀጥልበት መሆኑንም እዙ አስታውቋል። በተመሳሳይ ለህዝባችን ያመጣነው ለውጥ ባነመኖሩ ወደ ዘላቂ የሰላም ስምምነት መጠናል ሲል የአማራ ፋኖ ህዝባዊ ድርጅት ወይም አፋድ መግለጫ ወጥቷል። በአማራ ፋኖ ህዝባዊ ድርጅት አፋድና በክልሉ መንግስት መካከል የተደረገው ዘላቂ ሰላም ስምምነት በድርጅቱ ሙሉ እውቅና ያለው መሆኑንም አፋድ አስታውቋል። የአማራ ፋኖ ህዝባዊ ድርጅት የፖለቲካ ዘርፍ ምክትል ኃላፊና የወሎ ቤት አማራ ጠቅላይ የፖለቲካ ዘርፍ ኃላፊ እያሱ አበራ ድርጅቱ የክልሉን ህዝብ ጥያቄ ላል ለማስመለስ ወደ ትግል ብንገባ ለህዝባችን ያመጣነው ለውጥ ባነመኖሩ የሰላም አማራጭ ተጠቅመን ወደ ዘላቂ የሰላም ስምምነት መጠናል ብለዋል። ትግሉ በተለያዩ ሀገር ውስጥ እና የውጭ የጸረ ሰላም ኃይሎች ጣልቃ ገብነት አደራጃጅቱ መከፋፈሉን በመጥቀስ ክልሉንና ህዝቡን የረጅም ጊዜ የጦርነት ሜዳ አድርገው ለመጠቀም እየሰሩ መሆኑንም ጠቁሟል። የአማራ ፋኖ ህዝባዊ ድርጅት አፋድ የጎጃም ጠቅላይ ግዛት የፋይናንስ ኃላፊ ክፍለ አለሙ ክልሉን ለሁለንተናዊ ቀውስ እየዳረገው የሚገኘው ጦርነት ለማስቆም ብቸኛ መፍትሄ የሰላም አማራጭ መሆኑን ችግሮችን በውይይት ወደ መፍታት አማራጭ መጥተናል ብለዋል። ድርጅቱ በክልሉ መንግስት ጋር ያደረገውን ዘላቂ የሰላም ስምምነት ተማሪዎች ወደ ትምህርት ገበታቸው እንዲመለሱ፣ ገበሬዎች ወደ እርሻቸው ፊታቸውን እንዲያዝሩ የሚያስችልና ለህዝቡ የሰላም እፎይታን የሚሰጥ መሆኑንም ተናግረዋል። የአማራ ፋኖ ህዝባዊ ድርጅት ወይም አፋድ የጽፈት ቤት ምክትል ኃላፊና የወሎ ቤት አማራ ጠቅላይ ግዛት እዝ የህዝብ አስተዳደርና ማህበራዊ ጉዳይ ዘርፍ ኃላፊ ግርማ እጅጋየው ሰላምን እናመጣለታለን ብለን ወደ በትግል ለገባንለት ህዝብ የሰላም እጦት ምንጭ መሆን ከጉዳቱ ውጭ ያተረፍንለት ነገር ባለመኖሩ የሰላምን አማራጭ ተቀብለን እንደ ድርድር ድርጅት ወደ ድርድር መተናልም ነው ያሉት። ከሰላም አማራጭ ውጭ የሚደረግ የትኛውም የትጥቅ ትግል ድርጅቱን የማይወክል መሆኑንም ገልጸዋል። የአማራ ፋኖ ህዝባዊ ድርጅት ወይም አፋድ አገር አፍራሽ ከሆኑ እና ለግል ጥቅማቸው ከሚንቀሳቀሱ አካላት ጋር ድርጅቱ ምንም አይነት ህብረት የሌለው መሆኑን በመግለጽ ከውጭ ኃይሎች ተልእኮ ተቀብለው የውክልና ጦርነት የሚያደርጉ አካላት ወደ ሰላም አማራጭ እንዲመጡ ጥሪውን አስተላልፏል። በመጨረሻም ህገወጥ የጦር መሳሪያ ዛሬ በቁጥጥር ስር ውሏል ማለት ነው። በደቡብ ወሎ ዞን በጂንባ ከተማ በኬላሽ ፍተሻ የጦር መሳሪያ መያዝ መቻሉን የደቡብ ወሎ ዞን ፖሊስ መምሪያ ነው ያስታወቀው። መነሻውን ደሴ ከተማ እያደረገ አይሱዙ መዳረሻውን መቅደላ ወረዳ አድርጎ ሲጓዝ ከነበረ የህዝብ ትራንስፖርት ተሽከርካሪ ላይ መከላከያ ሰራዊት ባደረገው የኬላ ፍተሻ አንድ ጥቁር ክላሽ ከመሰል ሰላሳ ጥይት ጋርና አንድ ሱኪ ከመሰል 14 ጋር እንዲሁም 24 ፍሬ የዲሽቃ ጥይት አንድ ሙሉ የመከላከያ ሚሊተሪ 12 ኤርጌንዶ ጫማና ሁለት ሽርጥ ከነተጠርጣሪው በቁጥጥር ስር መዋል መቻሉን ነው መረጃዎች የሚጠቁሙት። ውድ የቻናል ቤተሰቦች ለሰዓቱ ያለ መረጃ ይህን ይመስላል። በሌላ መረጃ መለስ ነው የሚሆነው። እስከዛ መልካም ጊዜ